ሰራን ሩያን ለጥቂት ሊይዛት ሲል አምልጠዋለች። አሁን የያማን እጅ ውስጥ ገብታለች። ያማን ሩያን በማግኘቱ በጣም በጣም ደስተኛ ሆኗል። አሁንም ቢሆን ያፈቅራታል። በህይወት በመገኘቷ ብቻ ለሱ በቂው ነበረ። ሩያ ግን ስትመለስ ረስቻለሁ፣ ምንም አላስታውስም ማለት ነበረባት። በተለይ ደግሞ ለያማን ሁሉንም እውነት እስክትነግረው ድረስ በሸብኔም እንዲያውም በሰራን መካከል ስላለ ግንኙነትና በልጅነቱ እነሱ ለሁለት በትብብር እንዳገቱት እስክትነግረው ድረስ በጣም ሁሉ ቸኩላ ነበረ። ሸብኔም ደግሞ ከሰራን እጅ ለማምለጥ እያረገች የሚያደርጋቸው ሙከራ በፍጹም አልተሳካላትም። ድጋሚ ለማምለጥ ብዙ ጥረት እያደረገች ነው። እሱ ግን ድጋሚ ከዚህ በኋላ የሚያምናትም አይመስልም። ስለዚህ በድጋሚ እጅና እግሯን እያሰራን ነው። እሷም ስለ ሰርሀን በጣም ብዙ መረጃ የቀዳችበት ብዙ መረጃ የያዘው የአንገት ሀብሏን እዛው የሱ መኪና ውስጥ ድንገት ውርቆባን ነበር ጥላው የወጣችው። አሁን ማምለጫም የላትም። በዚህ መሀል ቻላናት ከምትወደው ከጂሱር ጋር እየተለያየችው በያዕቆብ ምክንያት፣ ያዕቆብ የሆነ ቪዲዮ እጁ ላይ ይዟል። ይህም ቻላሩያን ስትገፈጥራት አሁን አላዝና ቻላ ለማሰር እየሞከሩ በቀጥታ ወደ ያማን እየቀረቡ ናቸው። ከዛ ሩያና ያማን ተማክረው ነበረ። አሁን ያማን ከአሲና ከጄሱር ጋር በርጋ ነበረ እና ላዝ መተው ጥያቄ ሲጠይቁ ሌላ መልስ ነበር የሚመልስላቸው። ሩያ ማስታወስ እንዳልቻለችና ማስታወስ እንደቸገራት ይናገራል። ይሄ ነገር ቻላን አረጋጋት። አላዝም ቢው ለማመን ትንሽ ቢጠራጠርም ነገር ግን ማመን ስላለበት እያመነ ነው ያለው። ከዛ ያማን ወደ ውስጥ ገባ። ወደ ውስጥ ሲገባ ሩያ አመኑ እንዴ እሻሉክ ትለዋለች። አዎ አምነውኛል አምነውኛል እያለት አልጋው ላይ ጋደም ይላል። ያማን አባካት በሳጭ አትበሳጭ ነገር ግን ያስፈልጋል እዚህ ጋር ሰራን በጣም አደገኛ ሰው ነው እንዴ ብዬ እንደምነግር አላቅም ማስመሰል ይችልበታል እና ከባድ ነው የሚሆነው ምናልባት በቃ ትንሽ መታገስ ይኖርብናል በነገራችን ላይ ቻላን ብትሆን ቀጥተኛ ጥፋተኛ አይደለችም በቃ አባቷ ነው አባቷን ለመደበቅ እየሞከረችው ነበረ ባላዘም እንዳትፈርድበት አላዘም ቢሆን እውነቱን ሲያቄዱ ለመናገር እየሞከረ ነበር ለፖሊስ ነገር ግን ቻላናት እያስቆመችው በነገራችን ላይ ቻላ እጅ ላይ የድምፅ ቅጅ አለ ማስረጃ አለ አሁንም የት እንዳደረገችውን አላቅ ትሏለች እንደርስበታል እና ትጨናነቂ እኛ እንደርስበታለን እንግዲህ አሁን ለነቻላ አንቺ ማስታወስ እንዳልቻርሽ ነገር በኋላ በቀጥታ ሄዳ ለአባቷ ትነግረዋለች። ይህ ማለት ሰራን ትንሽ ይዘናጋል፣ ከዛ ሸብኔም እናትሽ ያለችበትን ቦታ እናውቃለን ማለት ነው ይላታል። በጣም ደስ አላት። አመሰግናለሁ ያለችው ነበረ። ያማንን ያንተን ለመደበቅ አንድም ቀን አስቤ አላቅም ነበረ፣ ግን ለወንድሜ ወይም ለእህት አስቤ ነው። እማዬ እርጉዝ ናት ነፍሰ ጡር ናት፣ እና ብቻን ብቻኗ ሆና ባልሰራችው ወንጀል ለምን ትቀጣለች ብዬ አስቤ ነው። ሰራንም ተባባሪዋ ስለሆነ ለዛ ነው አለችው። ይገባኛል፣ ገብቶኛል ገብቶኛል እያለ ነበረም። ጄሱር የእናንተስ ነገር ሳለችኝ በቃኝ ብሎ ይሄዳል። ቻላ ቆይ አንዴ ብላ ትከተለዋለች። ብቻቸውን የቀሩት አሲ እንዲሁም አላዝ ናቸው ወይ ጉድ ቻላ እንደገና ተረፈች ማለት ነው ሻላ እዚህ ጋ የደበቀ ነገር ካለ በል ንገረኝ ምንድን ነው እያሰብክ ያለው ሌላ ምክንያት አላችሁ አለች የለ ምንም የተደበቀ ነገር የለም ይላታል ዝም ብላች እርግጠኛን አለችው አሁ ይላታል ሰልችቶኛል በጣም በጣም ነው ያስጠላኝ ይሄ ነገር ብላ ልትሄድ ነበር ባክሽ እንዳትሄጂ እንዳትሄጂ አላት ለምን አላዝ ለምን ለምን ለዚህ ምቀረው እስኪ ንገረኝ አንድ ምክንያት ንገረኝ እዚህ አጠገብ መሆንበት ምክንያት በል ተናገር አለችው እባክሽ አሲ እባክሽ ተተኛ ትጂ ይላታል ረፍዷላ አለችው አረፈደም እባክሽ ብሎ እየለምናን ነበረ በሌላ በኩል ጄሱር ተናዶ ከትልቁ ቤት እየወጣ ነው ቻላ ትከትለው ተቀምጦለት ጂ ሱራ እንዲ አንዴ ማውራት አለብን ቆይ አንድ ጊዜ እናውራ አለችው እሺ እናውራ እናውራ እስኪ መጀመሪያ ግን ከያዕቆብ መጀመር አለብን ምንድነው ለጃንችል የተጣበቀው ምክንያቱም ልነግሪኝ ትችያለሽ ምን እየተከናወነ እንዳለ ምን እየተኬደ እንዳለ በይ ነገርኛ ምንድነው በመካከላችሁ ያለው ምንድነው ንገሪኝ ይላታል ልጅ እንዴ ብዬ ነው መነግረ እያለች አይኑን እንኳን ለማየት ፈርታ አንገቷን እያሽከረከረች ነበረ በድንገት ስልኳ ጠራ እየተደወለላ ነው ከቦርሳ ውስጥ ስልኳን አወጣች ለማንሳት አለችና ፈራች ወዲያው ስልኳን እየነጠቀን ነበር አየው የሚደውለው ያዕቆብ ነበር ከዛም በኋላ ሰምን እያረከኑሽ ምን ልታደርግ ነው አለችው እስኪ ቆይ ምን እንደሚል ልስማው ብሎ ስልኩ አነሳውና ላዶ ስፒከር ላይ ያደረገው። ሄሎ የኔ ቆንጆ እንዴት ነሽ? ባክሽ ቅድም እኮ ወንድምሽ የሚገርም ቴክስት ላከኩ አላዝ ቢያናደደኝም ቢያበሳጨኝም አንዳንዴ ደግሞ ጥሩ ልጅ ይሆናል። አዎ ብቻ ሌላ ቦታ ልወስድሽ ነበረ ነበር። ነገር ግን ቶልጋ ያው ቆንጆ ቦታ አለው። ስለዚህ የቶልጋ ሬስቶራንት ውስጥ ማታ ቆንጆ ጊዜ እናሳልፋለን ማለት ነው። በነገራችን ሌላ ጓደኞቻችንም ለጠላቶቻችንም ፍቅራችንን በይፋ እንናገራለን ማለት ነው። እንፈቅራለን ብለን እንናገራለን። እኛ ማንንም አንፈራም ይላታል። ጂ ሱር ስልኩን ዘገውና ከአንቺ ምንም ነገር መስማት አልፈልገም ብሏት ይሄዳል። በሌላ በኩል ሰራን ቅድም ያላከው ሾፌር እስኪመጣ እየጠበቀ ነበረ። ሰራን ሁሉም ነገር ባሰበው መንገድ እየሆነለት አደለም። እዚህ ጋ ችግር ገጥሞታል። አቶ ሰራን ካፒቴኑን አግኝቸው ነበረ እምቢ ብሎኛል አለው። ምን ማለት ነው እምቢ ብሎኛል ማለት እኔ እኮ ሰራን ሶይ ሳላን እኮ ነኝ አልነገርከውም እንዴ ምን ማለት ነው እያሉ ነበረ። ነግሬዋለሁ፣ ነገር ግን ሰራን ሶይ ሳላን አደለም። ከዚህ በኋላ ሰራን ተከላች ነው ትክክለኛ ስሙ፣ ስለዚህ ከሽራፍ ሶይ ሳላን ጋር ምንም የሚያገናኘው ነገር የለም ብሎ መለሰኝ አለው። የምርህን ነው እሺ። በሌላ ደግሞ ካፒቴን ትፈልጋለህ እያሉ ነበረ። ሌላ ሰው ፈልጌ ነበር፣ ነገር ግን ለጀልባው አምስት ሚሊዮን ዶላር አሁኑ በካሽ ይፈልጋል ብሎ ነገረው። አምስት ሚሊዮን ዶላር ይሄ ታመጣለሁ ገንዘብ እያለ ይጠይቃል። ሰራን ተናዶ፣ ሸምኒም ትስቃለች። ሰራን ተሸንፋል እኮ ለምን አታምንም? እመን በቃ ተሸንፋል እኮ ስቶ ነበር። ሸምኒም እስኪ ዝም በይ ዝም በይ፣ እስኪ ዝም ብለሽ አልፍልፊ። አንተ እስኪ በደንብ ንገሯ፣ ታዲያ ሂድና በደንብ አስረዳው፣ እኔ ማን እንደሆንኩኝ ንገረው። እንዴ ቅድምም ብዬ ነበር ይለዋል። ሸምኒም ከት ብላ ትስቃለች። አይ ሰራን ሰራን፣ ተሸንፋል አይ ሰራን ከባድ ከባድ ችግርስ ገብታል እያለች ነበረ። እስኪ ዝም በይ እያላን ነው። ስልኩን እየተመለከተ ነበረ። ቻላ እየደወለችለን ነው። አላነሳውም፣ ዘጋው። ከዛም በኋላ አይ ይሄ ስልክ ይሄ ስልክ የት እንዳሉት ትክክለኛ ቦታ ነው ያስነቀብኛል። በልበልበል ይሄን ስልክ ውሰድና ማን አውድመው በቀጣሉ ሺ ሌላ ቦታ ራቅ ራቅ አርገ ከቻርክም እንዲቃጠል አርገው እንዲነድ አርገው ይለዋል። ድንገት ቴክስት ገባለት እስኪ ሲሲ ቆይ አንዴ ምንድን ነው ብሎ ቴክስቱን ከፍተው የላከችለት ቴክስት ቻላ ነበረች። ሩያ ምንም ነገር አታስታውስም፣ አባዬ እዛ ክሊኒክ ውስጥ እያለች ጭንቅላቷ ላይ ኤሌክትሪክ አድርገው ነበረ። በዚያ ምክንያት ለተወሰነ ጊዜ ቢያንስ እንደማታስታውስ ተነግሮናል እያለች ቴክስት ልካለን ነበረ። ኤንሳይ ደስም አለው ደነገጠ። ሸብኒም ደሞ ሰራህን ሰራህን ተሸንፈሃል፣ ሰራህን ጦርነቱን ተሸንፈሃል፣ አብቅቶላል። ምስጋና ለሩያውን ትገላግላለች፣ ያበቃላል እያለችው ነበር። ከዛ እሱ ስልኩ ሳጥኑን እየዘጋ ሩያን በተመለከተ፣ ንግድ በጣም በጣም የሚያስፈራ ነገር ልነግርሽ ነው። ሩያ ምንም ነገር አታስታውስን። ሩያን ሲኦል ነበር ለክ የረ ወርሻት ጭንቅላቷ ላይ ኤሌክትሪክ አድርገው እሷን ከእብደቷ ለማዳን ሲሞክሩ ጭራሽ ማስታወሳት ችል እንድትቀር አርገባታል። ሸምኒም በጣም አዝናለሁ አዝናለሁ። በጣም ሆነት በጣም አዝናለሁ። ይህ ይፈጠራል ብሎ ማን አሰበ? ከዚህ በኋላ በምን እንደምታስፈራርኝ እስኪ አይሽ፣ አለው እነ ተያያታለን እያላን ነበረ። ሸምኒም ደነገጠች። በሌላ በኩል ዛሬ ማታ አላስ፣ እንዲሁም ቻላ፣ ያዕቆብና ኤልአይደን ወንድምናት እየጠበቋቸው ነው። እየተወጋ ባር መተው እዛ ቁጭ ብለው አሁንም እየጠበቁ ዲሞክራሲ በተደጋጋሚ ዞር እያለች አላዝን ታያዋለች። ጄሱር በተደጋጋሚ ደግሞ ዞር እያለ ቻላን ያያታል። እንዴት መጡ ይባባላሉ። ይሄ ነገር ከመጀመሪያው ጀምሮ መስተካከል ነበረበት። ተመልከች፣ አንድ በአንድ ችግር እየተቀጣጠለብን ምን አይነት ነገር ውስጥ እንደገባን ይላታል። እስኪ አላዝ ዝም በል፣ አንተ ብቻ ችግር ያለብህ አንተ ብቻ በህይወት በጣም ብዙ የተበደል ካስመስል፣ ኮኮ ተረጋጋ፣ አረጋገው አለችው። ድንገት ያዕቆብ እና እህቱ ኤላይዳ እየመጡ ነበረ። መጥተው ፊት ለፊታቸው ተቀመጡ። በሌላ በኩል ሰርሀን አይኑን በጨው እጠብ አርጎ አሁን ወደ ቤት ተመልሶ መጥተዋል። ዊልቸሩ ላይ ተቀምጠዋል። ከዛ አሁን ሩያ ለያማን ሁሉን ነገር ነግረዋል። ትሞታለች አብረው ጎን ለጎን ተቀምጦ ነበረ። ሰራንም ቢሆን ዊልቸሩ ላይ ተቀምጠው፣ ሩያ ሩያ በእውነት ስለተመለሽ ስላየውሽ እንዴት ደስ እንዳለኝ አታውቂም። የሚገርም ነበረ። በጣም በብዙ ነገር ውስጥ እንዳለፍሽ ይገባኛል። ይሄ ላንቺ እንደሚከብድሽ አቃለሁ፣ ግን ምንም አታስብ። አሁን ጥሩ ቦታ ነው ያለሽ፣ እኛ እንጠብቅሻለን እያለን ነበር። ጉቨን የሰራን ወሬ ቋቅ እያሉ ነበረ። ሰራን ከልቡ እንዳልሆነ ያቃል። ስለዚህ እንጨት እንጨት እያሉ ነበረ። ሰራን እሷ ማባበል ቀጠለ። በሌላ በኩል አሲ ወደ ያማን እየደወለች ነው። ሄሎ ያማን ያማን አላዝና ቻላዚ መጥተዋል ይመስለኛል፣ ከያዕቆብ ጋር ናቸው ተመጣላ ተመጣ እያለች ነበረ። እመጣለ መጣለው ይላታል። ነገር ግን ያዕቆብ ከሱ ጠባቂዎች ጋር የመጣው ብዙ ወንድ አስከትለው ነው የመጣለችው። እኔ ማመጣለሁ አታስበ ብሏት ስልኩን እየዘጋ ነበረ። ከዛ ማየን በቃሌች ይላታል። ነስላን እንዴት ነው የምትሄደው? ሩያ ያላፈቀችም እንዴ? ገና መገኘቱ አኮ ነው። ከእሷ ጋር ጊዜ አታሳልፍም እንዴ? ምን ነው አለችው። ሩያ ያማን ምን ሊያደረግ እንደሚሄድ ስለምታቅ አክስቴ፣ ነስላን ችግር የለም፣ ይሄድ ይሄድ፣ ችግር የለም፣ አየር ይቀበል፣ እኔ ምዝሆናለሁ፣ ችግር የለም ስትል ነበረ። ከዛም በኋላ ሰራን ቢሆን ያማን ሄድ መሄድ ትችላለ፣ ችግር የለም፣ አታስብ፣ ስለ ሩያ ምንም እንዳታስብ፣ ሩያ ከኛ ጋናት ነበረ እንዲህ እያለው። ከዛ ጉቨን ደግሞ ምንድን ነው የሚያረው እያለ ይታዘበዋል። ድንገት እግር እግሩን ሲመለከት የሰርሀን የሱሪው ጫፍ ላይ ጭቃ ተመለከተ። ግራ ገባው። ይሄ ጭቃ ከየት መጣ እያለ ጉቨን አሁንም ቢሆን እግርግሩ ላይ ሲያፈጥ አባዬ እንሂድ በቃ ይለዋል ያማን ጉቨንን። ከዛ ጉቨን እሺ ብሎ ከተቀመጠበት ተነሳ። ጉቨን በቃ ረፈደብህ እኮ መሻ እኮ ብትሄድ ጥሩ ነው፣ በቃ ውጣ፣ ውጣ፣ ሂድ፣ ሂድ ይለዋል። ነስሊያም ምን አገባ እያለችው ነበረ። ጉቨን እሺ ብሎ እየወጣ ነበረ። ከያማን ጋር ተያይዘው ወጡ። አባዬው የለ እኔ እስክመለስ ድረስ ማለት ነው ከቻልክ ሩያን አንተ ቤት ይዛት ሂድ አንተ ጋር ትቆይ ወይ አንተ እዚህ ቆይ እያሉ ነበረ። እሺ ችግር የለም ግን ምን ተፈጠረ? ምንድን ነው? ቆይ ችግር አለ እንዴ? እንደዚህ ያስጨነቀ እያሉ ነበረ። አባዩ እመለሳለሁ፣ ሁሉ ነገር ነግራለሁ፣ ግን እመነኝ፣ ልታምነኝ ይገባል ብሎት ዞር አለ። አያማ ያማን ደግሞ ምን ጀመርክ? ምንስ ልገባ ነው እያሉ ነበረ። ድንገት ዞር ሲል ሰርሀን ሲመላለስ የነበረበትን መኪና አየው። ጎማው ጭቃ በጭቃ ሆኗል። በተወሰነ መልኩ መኪናው በጭቃ ተለዋውሷል። ምንድን ነው እያለ ነበረ። በድንገት የሰርሀን ሾፌር እየመጣ ነበረ። ኦስማን እንዳልኩ ሆነ። መኪናውን እጠቦሽ እና በቃ እያለ ፌስታል ነገር ይዟል። ከዛ መኪናው ስከተተው ከዛም በኋላ መኪናውን

በሌላ አላዝ አላዝ አሁንም እንደተሰበሰቡ ናቸው። ያዕቆብ እንደፈለገ ይጠጣል ይጫውታል። ቻላ ጠገቡ ስላለች ደስ ብሎታል። ስልኩን በተደጋጋሚ እየወጣ ይመለከታል። ከዛ ስልኩ ኮት ውስጥ ከተተው፣ ቻላ እንደምንም ብላ ይህን ስልክ ከኮት ውስጥ ማውጣት አለባት። አላዝ አላዝ፣ ምንድን ነው ሰውነትህ እዚህ ነው ያለው፣ ነገር ግን አይንህ እየተቀለበለበ ነው፣ ልብህም እዚህ አይደለም ያለው ምንድን ነው ይለዋል። አላዝ ከአሲ ጋር ሲተያየ እያየው ነበረ። ኤላይዳ አላዝን እንደምትወደው ያውቃል። አሲ ደግሞ ተናዳ ዝም ብላ እሱን ትመለከተዋለች። ጄሱር አየር ልቀበል ብሎ እየወጣ ነበረ። ኤላይዳ ቀስ ብላ የአላዝን እጅ እየነካች እሱ እጁን ለማ ለማስለቀቅ እየሞከረ በጣም እየተበሳጨ፣ ከዛ በኋላ ቻላ አላዝ ተረጋጋ፣ አላዝ ይሄ ጀግና ጀግና የምትጫወትበት ጊዜ አይደለም፣ አሁን መረጋጋት አለብህ እያለችው ነበረ። እሱ ግን በጣም ተናዷል። ይህን ነገር ቶሎ ብለን እንጨርሰው፣ ቻላ እንጨርሰው ይላታል። ቆያንዴ ቆያንዴ እያለችው ነበረ። አሴ አሁንም እንደ ቆመች ነው። ድንገት ቶልጋ ወደ እሷ ቀረበ። ወደ እሷ ይቀርብና ብዙ እንደተሰቃየች ያውቃል አላዝም አይገባሽም ከሚሉት መካከል ነው እሱ እንደው። ከዛም በኋላ አሴ አትጨናነቅ፣ እሺ እያለ እጁን ወደ ጸጉሯ እያስገባ ነበረ። ወደ ጸጉሯ እጁን ሲያስጠጋና ጸጉሯን ሲነካ አላዝ አየና ብስጭት ነበር ያለው። እሷ ደግሞ አመሰግናለሁ ብላ ወደ መታጠቢያ ክፍል እየሄደች ነበረ። ወደ ባኞ ቤት ስትሄድ ይህን የተመለከተው አላዝ ከተቀመጠበት ተነሳ። ወዴት ነው ብሎ እየጠይቁት መጣ ብሎ አላዝ እየበረረ ይሄዳል። ቶልጋና አየው ተናዶበታል። በአንድ በኩል ቻላ ደግሞ ያዕቁብ ቀስ በቀስ እንዲሰክር ብዙ እንዲጠጣ እያበረታታ ሞታችሁ ነበረ። ብቻ በቻለችው ለችው አቅም ቶሎ ብሎ ኮቶን እንዲያወልቅላ ትፈልጋለች። አይ አልሞቃችሁም? ግን አይሞቅም? ይሞቃል እኮ ጃኬትን ለምን አታውልቆ እያለች ነበር። አራለውልቆ ይሄ እኮ የሚያምር ጃኬት እኮ ነው። በጣም ያምርብኛል። ስታይልንም አላበላሽም። ለዚህ ሙቀት ብዬ እያለን ነበረ። አላስ ግን አሲ እስከምትወጣረስ እየጠበቃን ነበር። በርግ ጋ ቆሞ ድንገት ወጣች። ስትወጣ በሩን እየዘጋባን ነበረ። አሲ ንገሪ፣ ምን እያስብሽን ያለሹ? ምንድን ነው የፈለገ ነገር ሊፈጠር ይችላል። ነገር ግን ይህን ነገር እንዳታረግብኝ ማቆም አለብሽ ይላታል። ምን አረኩ? ምድር የምታወራው አላስ። እኔ እናንተ ምን ጉዳይ አለን? ምን እያረክ እንዳለግን ታውቀዋል። እኔ ሳልጎዳም እንዴ እንዴት ነው እየምታስበኝ እኔ ስሜት የለኝም እንዴ ምን እያረክን ያለው ስማ እንደፈለግኩኝ ይሆናለሁ እንደውም ታውቃለህ ካገኘው ሰው ጋር በሙሉ እየሆንኩ ነው ማሳብደ አለችው ድንገት ሆን ልጅ እየመጣ ነበረ ልትሄድ ስትል ወደ ልጁ እየቀረበች ቆይ አንድ ጊዜ እያለ እየጎትታት ነበረ ይዟት ወደ ሴቶች ባኞ ቤት ገባ አሲሽ ይነግርሻለሁ እነግርሻለሁ በቃ ትክክለኛ ምክንያቱን ሁሉም ነገር እንደሚታየው አይደለም ሁሉም ነገር እንደምታስቢው አይደለም እሺ ይኸውልሽ ይሄ ልጅ ቻላን እያስፈራራ ነው ቻላን አስፈራርቷታል የሆነ ማስረጃ እጁ ላይ አለ በቃ እና ምንም አማራጭ የላትም እኔም እሷን ላግዛት ነበር የመጣሁት ያዕቆብ የሆነ ማስረጃ ይዞባታል ማለት ቻላ ከሩያ ጋር ሲቀጭ እያለ ነበረ ሩያ ድንገት ከገደላ የወደቀችው ያውሉ ሲኬር ለካ ሱ ቀርጧቸዋል። እና በሱ ቪዲዮ እያስፈራራን ነው። ለዛ ነው እያለ ነበር ለምሮ የምትነግረኝ አለችው። አጠገባ ቆመ። ይኸውልሽ አሁንም በጣም እየተሳቀኩኝ ነው፣ እየፈራኝ ነው። እንዴት እየተሳቀኩኝ እንደሆነ አታውቂም። የአማንን ፊት በተለይ ደግሞ ሳየው አባታችን ህይወታችን አበላሽቶታል። የአማንን ህይወት ብቻ ሳይሆን የእኛንም ህይወት አበላሽቶታል። እናንሊያትና ደጅብኝ ባክሽ፣ ተገድጄ ነው፣ በቃ ተገድጄ ነው። እየተቸገርኩኝ ነው ሁሉን ነገር የማረገው። ከዚህ በኋላ መሰቀየት አልፈለገም። አንቺን ካጣኝ ደግሞ በቆመኝ ነው እየመሞተው ብሎ እየሳማ ነበረም። ድንገት ኤላይዳ እየመጣች ነው። ወደ ሴቶች ባኞ ቤት ቀርባ በሩን ስታንኳኳ አሲ ጽዳት፣ ጽዳት ላይ ነው ሽንት ቤቱ እያለች ስትናገር፣ ኤላይዳ ትመለሳለች። እነሱ መሳሳማቸውን ቀጠሉ። ጉቨን በመጨረ ማሻሻ የሰራንን መኪና ቁልፍ ይዞት መጣ። ቀስ ብሎ እየመጣ በሩን ከፋፈተ። ከዛ የፈለገው ያን ጥቁር ፌስታል ነበረ። ጥቁሩን ፌስታል ትኩር ብሎ እየተመለከተው ነው። በሌላ በኩል ሰራን በደንብ አርጎ ኖሮ ያኔ የሚጠይቃት እና ለመጨረሻ ጊዜ የምታስታውሹ ምንድን ነው ይላታል። እኔ እንጃ ብቻ ራሴ የማውቀው እዚህ ስመጣ ነው ስለሆነ ነገር ምንም አላውቅም ትላለች። የሚገርም ነው በእርግጥ አንድ ቀን እኮ ማስታወሰሽ እኮ አይቀርም እኮ ታስታውሻለሽ አረንድ ንስለ ማስታወሶ አይቀርማ ግን በስንት ቀን ምን ያህል ጊዜ ይፈጅባታል ለማስታወስ እያል ይጠይቃል። ሰራን ኖሮ ልጅቷን ግራ የምታጋባት በቃ ታስታውሳለች በቻለችው ጊዜ እያለች ሄዳ ከሩ እያጠገብ ተቀመጠች። የኔዎች አትጨናነቅ ሺ አንተ ልጅቷን እስኪ አታስጨንቃት፣ እያለሽ ስታባብል አልነበረ። እናቴ ለማምለጥ ስትሞክር ምናም ነገር አስታውሳለሁ። የሆነ በጣም አፍራ ያለው የእናንተን ፊት እንዴት እንደማ ውላላቅን በጣም ፈርቻለሁ ስትል ነስሊያን እንዴ ለምን ታፍሬያለሽ ትላለች። ሰራን ደግሞ አዎ ሩያ፣ ለምን ታፍሬያለሽ? ይሄ ከአንቺ ጋር ምን ይገናኛል? ይህ ሁሉ ነገር የእናትሽ ጥፋት ነው። እናትሽ ናት ሕይወትሽ ልታበላሽ የሞከረችው በቃ ኔ ወደ ክፍል ሄድድ፣ እረፍት አድርግ። እንግዲህ ጉቨን ከዚህ በኋላ አይመጣማ አይመጣማ ይላል ሰራን። ደህና እደር ሄድ በቃ ትላለች ነስሊያን። ከዛ በኋላ ሰራ በህሉ በቃ እረፍት አድርጉ እሺ፣ ጠዋት እንገናኛለን፣ አንድ ላይ ቁርስ እንበላለን እሺ፣ ሩያ ብሏት ዞር ይላል። አላዛውንም ቢሆናል ተመለስ ያዕቆብ ደግሞ ወንድምሽ የታለ እያለ ቻላን እየጠየቀ አልነበረም። ከዛ አቀፋት ጄሱር በርቀታ እያለ አስቻለው ሊጣላ መጣ። ሊጣላ ሲመጣ ያዕቆብ ይሄ ደግሞ ምንድነው አፉ የሚከፍትብኝ ብለው ኮቱን አወለቀና ወደ ጄሱር እየጠጋ ነበረ። ልክህን ነው የማሳይ እያለ ከእሱ ጋር ሲጨቃጨቅ ቻላ ደግሞ በፍጥነት የያዕቆብን ጃኬት እየበረበረች እያለ ኤላይዳ ደግሞ እች ደግሞ ምንድነው የምታደርገው? ምንድነው የምታደርገው? ወንድሜ ያት እስኪ ስትለው ያዕቆብ በድንገት ቻላን አያት። ስልኩን ገና ከኮቱ ውስጥ እያወጣች ነበረ። ስልኩ እጇ ላይ ነበር ያለው። ኧረ እንደዛ ይሻላል አምጪው እያለ እየተቀበል አልነበረ እና ስታስፈራረኝ እኔ ስላስፈራራኝ ብቻ ያንተ ፍቅረኛ መሆን መስሎ ነበር እንዴ እንዴ ነው የምታስበው? ምድር ጅል አድርገን እንደ መጀመሪያ ያሰብገኝ ብላ እየጠቀችው ነበር። እኔ መቼ ከአንተ በፍቅር አልያዘም እያለችው እንዳትጠቀኝ ይለዋል። ጄሱር ሊጠጋ ነበረ፣ ሁሉም ሽጉጥ አወጡ። ያዕቆብም ሰዎች ሽጉጥ አውጥተው ጄሱር ላይ እየደቀኑበት ነበረ። ሁላችሁም ውጡ እያል ነበር ያዕቆብ። እዚህ ውስጥ የነበሩት ባህር ውስጥ ሲዝና ነው የነበሩት፣ በሙሉ እየወጡ ናቸው። እየወጡ እያለ ጄሱርን በጣም እያስፈራራው ድንገት ያማን እየገባ ነበር፣ ወደ ላይ እየተኮሰ ከዛ፣ ሁሉም ሽጉጡን እየተቀበሉ ናቸው። ያማን ብዙ ወንዶችን አስከትሎ ነበር የመጣው። ስልኩን ተቀበሉት እያለ ስልኩን እንዲነጥቁት ያረጋል። ዓላማን እያስጠነቀቀ ነው ያለው። ካሁን በኋላ ቤተሰብን የምወዳቸው ሰዎች እጎዳለሁ ብለ ታስብና እጨርሳለሁ እያለ ነበረ። ጉቨን መኪናው መፈተሹን ቀጥሏል። ጫማ ነበር ያገኘው። ጫማው ደግሞ እስኪ ገርሞ ድረስ በጭቃ ሁሉ ተለውሷል። ኧረ ሰራን፣ መጀመሪያም ጥርጥሬ ነበረ፣ አይ አንተ ሰው እያለ ነበረ። ከዛም ደግሞ የሸብንምን የአንገት አብል አገኘው። እዚህ የአንገት አብል ውስጥ ከባድ መረጃ አለ። ከዛ ጉቨን ደ ወደ ሆስፒታል ሄለው፣ ዛሬ ሰራን መጥቶ ነበር እንዴ ብሎ እየጠየቀ ነበረ። ቼክ እናድርግልህ አሉት። እሺ ጠብቃለሁ እያለ ነበረ። አሁን ያማን ያዕቆብን እያስፈራራው ነው። ካሁን በኋላ እንዳላይህ እያ ነበረ ስልኩ የሚከፈተው በአሻራ ነበረ። ስልኩን ያስከፍታሉ ያማን ሁሉን ነገር አሁን ያውቃል። ከዛ እና ያዕቆብ እንዲወጡ ያደረጋል። ከወጡ በኋላ እሺ ቻላ ትነግርኛለሽ አነግርኝም ብሎ እየጠየቃት ቻላ ግን አሁንም ቢሆን ሁሉም ሰው በዚህ ደረጃ እውነቱን እንኳን አውቆ አባቷን ለመጠበቅ ጥረት እያደረገች ነው። በሌላ በኩል ጉቨን የሰራንን ጫማ ይዞት መጣ። እስከ ነፌስታሩ ጠረጴዛ ላይ እያስቀመጠ ነስሊያን መጀመሪያ አላመንሽኝም ነገር ግን ሰራን በእግሩ ይራመዳል አላት። ሩ እያደነገጠች ሰራን በእግሩ እንደሚራመድ የሚያውቁት እሷ እንዲሁም ያማን ብቻ ናቸው ከሸምኒም በተጨማሪ ነገር ግን አሁን ጉቨን እንዲሁም ነስሊያን ያውቁ ናቸው። ተመልከች ተመልከች ሉ እንኳን በሰጨኝ ኖሮ እኮ አሳምንሽ እኮ ነበረ። ማስረጃ መጣ ነበር። አሁን ግን ጥፋት እያጠፋ ነው። ተመልከች ምን እየሆነ እንዳለ። የት ዞሮ ነው የመጣው? የት ሄዶ ነው የመጣው ብሎ የጠየቀ። እሷ ደግሞ ጫማውን ተነሳን አሳየዋለሁ ብላልቴና ብሩ እያ ደግሞ አንድ ጊዜ ብላ እያስቆመች አልነበረ ምን ነው ስትላት፣ ኤልሽ ማዬ በሰራን ታግታለች። ሰራን እናቴን አግቷታል እሱ ጋ ነው ያለችው። አስሯታል። እና ምናልባት አሁን ይህን ነገር የምናውቀው እኔና ያማን ብቻ ነን። ሌላ ሰው በእግሩ እንደሚራመድ ካወቀ ፈጥኖ ይቀድመንና ሌላ ነገር ያደርጋል ብላ ተናገራለች። በሌላ በኩል ቪዲዮ ተከፈተ። ቻላሩ ያንስ የሚዲያ ፈጠራት በደንብ ነው ቪዲዮ ላይ የሚታየው ይህንን መረር ያለ ማስረጃ ቪዲዮ ከፍተው ፍጠጥ ብለው እየተመለከቱ ሆን ብላ አይደለም ያደረገችው እያለ አላዝ ያስረዳል። እሺ ቻላ ምንት ያለሽ ከሩያ ጋር በዚህ ደረጃ እስክትጨቃጨቅ ድረስ ያደረሰሽ ነገር ምንድን ነው? ቦርሳ ውስጥ ምን ነበር የነበረው እያሉ መጠየቅ ጀመሩ። በተለይ ደግሞ ያማን ቦርሳ ውስጥ ምንድን ነው ያለው ብሎ መጠየቅ ጀመረ። ከዛም በኋላ እሷ ስለምን ቦርሳ ነው የምታወሩት ትላለች። ቻላ ቦርሳ ውስጥ ያለው ነገር አሁን ንገሪያቸው ምንድን ነው ያለው ብሎ አላዝም እየተጫናን ነበረ። እሷ ሊድ ብላ ልትወጣ ነው አላዝ እየያዛን ነበረ ተናገሪ ብሎ ይይዛታል። አሁንም ተናገሪ ሲላት አላዝ ነገር ግን እሷ ሰውኝ ብላ እየወጣች ነበረ። ያማን ወገቡን ይዞ ያስባል። አላዘም ግራ ገብቶታል። በሌላ በኩል አሁን ነስሊያን ሩያ፣ እንዲሁም ጉቨን ሊያወሩ ወደ ቢሮ ገቡ። አይ ቻላ ቻላ እንዴት እንድታደርጋለች ብላ ነስሊያን እየጠቀች ነበር። ምክንያቱም ቻላ ለአባቷ ብላ ብዙ ማስረጃ እንደደበቀች ሩያ እየተናገረች ነበረ። ያው እንግዲህ አባቷም በዚህ ሁኔታ ውስጥ ሆኖ በዚህ ሁኔታ ውስጥ ሆኖ እሱን እንዲታሰር ስለማትፈልግ ነው ማለት። አሁንም ቢሆን ፓራላይዝ ሆኖ ለሷ የሚታያት እና ምናልባት በዚህ ደረጃ ሆኖ ከታሰረ የበለጠ ብዙ ዋጋ ይከፍላል ብላ ስላሰበች አባቷን ከሚመጣው ነገር ጠበቀች ነው ብላ ነገረቻት። አይ ይህን ቅጂ እንዴት አድርጌ ከእሷ መቀበል እንዳለብኝ ያቀበታለሁ እኔ ይቀበላታለሁ ትላለች ንስሊያን። አክስቴ ንስሊያን እባክሽ፣ እባክሽ በጉልበት አይሆንም። ማንም ሰው ስለዚህ ጉዳይ ማወቅ የለበትም። ከታወቀ እንዳለ የያማን እቅድ በሙሉ ይፈርሳል። ያማን ያቀደው ነገር አለ። ቢያንስ እሱ እስኪያልቅ ድረስ መጠበቅ አለብን። ሰርሀን በግድ ነው እናቴን የያዛት፣ አግቷታል እኮ ነው እምልሽ ትላታለች። ድንገት በር ተንኳኳ። ሶስቱም ደነግጡ። ንስሊያን እየፈራች በሩን ስትከፍተው የመጣችው ሰራተኛ ናት። ኤሊፍ መታለች፣ ልታናገርሽ ትፈልጋለች። ከፖሊስ ጣቢያናት አለ ነኝ አለች አለቻት። ንስሊያን መጣውን ብላ ወረደች። ኤሊፍን አገኘቻት። ኤሊፍ ነስሊያንን ሰታት፣ ሰላም ነው ነስሊያን፣ ሩያ እንደ መጣች ሰማኝ ላናግራት እፈልጋለሁ በማለት ጠየቀቻት። ደናና ደናናት፣ ግን አሁን አይደለም ረፍት ማድረግ አለባት አለቻት። ነው እሺ በቃ ጥያቄ ማልጠይቃትም፣ ግን ችግር የለም ሰላም ብቻ ልበላት፣ ላያት ስለፈልግኩ ነው አለቻት። እሱም አይቻልም፣ ሌላ ቀን ታያታለሽ አለቻት። ኤሊፍ አማራጭ አጣች። እሻ አመሰግናለሁ ብላ እየወጣች ነበረ። ተመልሳ ነስሊያን፣ ወደነ ሩያ እየመጣች ነው እና አላስ ይማከራሉ። ምንድነው የምናደርግ ይባባላሉ። ይህን ቅጂ ለማግኘት አላስ በአባቱ ተስፋ ቆርጦበታል። አባቱን አሳልፎ ቢሰጠው ችግር የለም። አሁን ችግሩ ቻላ ህጻናት በማግስቱ ቀላይ ላይ ቻላል ብቻዋን አግኝቷት የሆነ ጨር ያለ ቦታ በመኪና ውስጥ እየሄዱ ናቸው። በቦርሳ ውስጥ ያለው ነገር ምንድን ነው ሲጭኝ እያል አልነበረም። እሷ ደግሞ አባታችን እኮ ነው፣ ምንም ቢሆን የፈለገ ጥፋተኛ ቢሆን የፈለገ ቢሳሳት ኃጢአት ቢሰራ አያው አባታችን ነው፣ ይጠብቀናል፣ ከብዙ አደጋ ይከላከልልናል ትለዋለች። በዚህ ሁኔታ ውስጥ ሆኖ መራመድ ደግሞ ሳይችል እሱን ማሳሰር ምን የሚሉት ነው ብላ እየጠየቀችው ነበረ። የሚገርመው ነገር አባታችን ዋሽቶናል፣ በእግሩ ይራመዳል አላት። አላምንህም እያለች ነበረ። እሱ ደግሞ እሷን ማስረዳት ደከመው። አሁን እንኳን በእግሩ መራመድ እንደሚችል ቢያሳምናት በማስረጃ ቢያረጋግጥ እንኳን እሺ እንደማትል ያውቃል ግራ ገብቶት እንባ የተናነቀው በአንድ አቅጣጫ ይመለከታል። ተመልከች ይሄ ሰው ምንም እንኳን አባታችን ቢሆን የያማንን ሕይወት ብቻ ሳይሆን ያበላሸው የእኛን ሕይወት አበላሸው። ለእናታችን ለብዙ ዓመት የእንቅልፍ መድኃኒት እየሰጠ ሲገላን ነበረ ብሎ ሊያለቅስ ደረሰ። እሷ ግን ከአቋሟ ዝንፍ እያለች አለም አባቷን በጣም ነው የምትወደው።